ቤተሰብ እኔም እኮ ብያለው፣ ችግር እንደሚፈጠር እኔም ጠርጥሬያለሁ። ለማናገር ማለት ነው። አብርሽ እንዴት ብቻ ሄዶ ከነጽጋ እንዴት ይገናኛል? ለሩታ ሳይናገር እንዴት ይሄዳል ብዬ ጠርጥር ያለ እኔ የጠረጠርኩም ደግሞ አልቀራም ማለት ነው። በጣም ይገርማል። ሰላም፣ ሰላም፣ ጤና ይስጥልኝ ሆድና የቻናሌ ቤተሰቦች እንዴት ናችሁልኝ? ደና ናችሁ? የኔ ደና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሁኑ ለማለት ፈልጋለሁ። እውነት ለመናገር በጣም ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? የሩታ ጥፊ ናፍቆኝ ስለነበረ አብርሽ ስላገኘ ደስ ብሎኛል። ለዛ እኮ ነው ምስቆ

የአንተ ሚስጥር ጉዞና እንደዚህ የሆነችው ያለች አንተ እንዴት ከድሮ ፍቅረኛ ጋር እንደዚህ ተላጣጥፋ ፎቶ ተነስታ ኢ ቲክቶክ ላይ የመጀመሪያ የመጀመሪያ ያልከ ይለቀቀ እንዴ? ወተላማት እና ደዱስ። ግን እውነት ለመናገር እናንተ በሩታ ቦታ ስትሆኑ ምን ይሰማችኋል? እስኪ ንገሩ። እኔ እኮ ጠርጥሬ ለችግር እንደምፈጠሩ ለምን ቃል ስለጋ ቃል ስለገባላት እኔ ነፂ ወደ አዲስ አበባ ከመጣ አንድ ለት ሄደን እንገናኛለን ብሎ ስለነገራ ሩታ እንዴት እንደብቃ ለእኔ ሳት ነግረ እንዴት ብቻን እሷን ሄዳ አገኛ ለማለት ነው። አሁን ሩታ ሁሉ ጸብ እየተፈጠረ ማለት ነው። እና ስለዚህ ያርሽ ጥፋት ነው ብዬ አስባለሁ። ጥፋትንም አውቃ ተረጋግታ ነገሮችን መፍታት ነው እንጂ አንተ ንዴት ላይ ንዴት፣ ጥፋት ላይ ጥፋትን አውቀ ደግሞ ይቅርታ አይጠይቁ ለምን ይመታሉ? ለምን ትመተኛለሽ? ማፍተደለሽም ምንም አይገባሽም ምናምን አይባልም። በጣም የእናደድኛሮች ማለት ነው። በንግግር ትንሽ ይደብራል። ስለዚህ ጥፋትክን አውቃ ጥፋትክን አውቃ ማመን ነው እንጂ እዚህ ጋ አሁን አንቴ የደረክ ነገር እንደ ጥፋት አልታይብህም። ለዛ እንደዚህ የሚናደደው ማለት ነው። ሩታ ጥፋተኛ ናት ሁሌ ማለት ነው። በአንቴ ነገር ሩታ ጥፋተኛ፣ አንቴ ግን ጥፋተኛ አይደለም ማለት ነው። ካላ ሩታ ፊቃት እንዴት ሂዳ ነጽን ታገኛለን? ይህ ነው ሩታ የተናደደች፣ አንደኛ ፎቶ መለጣጠፉ ቲክቶክ የተለቀቀ አያቸው አለላ እንዴት እንደሆነች በቃ ከረጅም ዓመታት በኋላ የተገናኙ ሰው ነው የሆኑ ማለት ነው። ስለዚህ የአንተ ፍቅር የውሸት ይመስለኛል እውነት አይመስለኝም ብላ በተናገረችው ሩታ እዛ ላይም ምንም ብትሆነ መገናኘት ነበረበት እንጂ እንዴት ብቻን ታገኛለህ? እኔ ይህ እኮ ጠርጥር ያለው ሩታ ትልቅ ጸብ ውስጥ እንደምትገባ እኔም ጠርጥር ያለው እየጠረጠርኩም ደግሞ አልቀራም ማለት ነው። እና አብርሽ ብቻ አንተ ከባድ ሰው ነው። እግዚአብሔር ልብ ይስጥክረም ምልክ ሌላ ምን ይላለሁ። እግዚአብሔርን በጣም ከባድ ነው። እዚ ጋ እስቲ ሁላችሁም ትረዱ በሩታ ቦታ ስትሆኑ ማለት ነው ምን ታደርጋላችሁ? በሩታ ቦታ ስትሆኑ አንድ ላይ ሄደን እንገናኛለን ብሎ ሀሳቡን ቀይሮ ከድሮ ፍቅረኛ ጋር ተገናኝቶ ምን እንዳወሩ ታውቃለች ሩታ ታውቅም። ከካሜራ ደርባ ምን እንደሚያወሩ ታውቃላችሁ። ስለዚህ ሌላ ምስጢርኛ ሊኖርም ይችላል። ለዛ ነው ብዬ አስባለሁ። ስለዚህ የቡታየራ ዩቱበሮች ደግሞ አብርሽ ቤት ተከረይቶለት ለጊዜ ምናምን አንድ ላይ አደሩ ምናምን እያሉ ስሙን እያጠፉ ነው። እና ብቻ አላውቅም ብቻ አብርሽ ግን ትዳር ውስጥ ሆነ እጅ ላይ ቀለበት እያለ እኔ ባለትዳር ነኝ እንደዚህ ነገር ግልጽ ነገር መናገር ነው እንጂ እንደዚህ ምናምን ምናምን ከሩታ ጋር መገናኘት አለብሽ እሷ ደግሞ እኔ ከአንተ ውጭ ከሩታ ጋር መገናኘት አልፈልግም እያለች ነበር ያስባችኋል። ስለዚህ ከሩታ ጋር እንዳልክ ከሩታ ጋር ሁለታቸውን ሄዳቸው መገናኘት ነበረባቸው እንጂ አንተ ብቻ ሂዳ መቀበል የለብህም ብዬሽ አስባለሁ። እና የአብርሽ ጥፋት ነው ብዬ አስባለሁ። ቤተሰብ፣ ስለዚህ ምንም ማድረግ አይቻልም።

ከዚህ በፊት በቃ ከዚህ በፊት አንተ ፍቅረኛ ካለ ከመጀመሪያ ሁሉም ነገር አጸድታ መውጣት ነበረበት። አሁን እዚህ ጋር እዚህ ጋር ሌላ ትዳር ይዛ ከበፊት ፍቅረኛ እኔ ከአንተ ጋር መሆን ፈልጋለሁ አንትና ፍቅረኛ አለው ስትል አንተ እንዴት ነው ለሁሉም ሰዎች የምትለው አስበሃል እንዴ? ራስን ቆፍጠና አድርጋ ራስን ጠብቃ አንተ ወንድ ልጅ አይደለህ እንዴ? ራስን የምታስከብር አንተ ነው። ስለዚህ ከማንም ወንድ ጋር ተለጣጥፎ መመጣት ጥሩ ነው ብያ አላስቡም። ደግሞ አንደኛ ነገር ለምስትክ ክብር ይኖርክ ንግግር በጣም የሚደብራ የዛሬ ማለት ነው። አብርሽ ጥፋተኛ ነክ፣ በደንብ ጥፋተኛ ነክ። ስለዚህ ምንም ማድረግ አይቻለም። እኔ ደጋ ረገች ነው ብሎ ተው እንኳን መታችሁ። ስለዚህ ልትመቺ አትችም። ከዛሬ ጀምረሽ አያገባሽም። የፈለግኩ መሆን ማፍታለብኝ፣ የፈለግኩ መሆን ማፍታለኝ ቁጣ ገባሽም፣ ከዛሬ ጀምረሽ ይላል እንዴ! ደፋር እኮ ነው፣ የምር ደፋር ነው። ሌላ ምን ይባላል? ስለዚህ ጥፋትከን አምና ይቅርታ መጠየቅ ነው እንጂ ከሩታ ጋ እንደዚህ ቃላት መናገር ተገቢ ነው ያላስባሮች? በጣም ጥፋተኛ ነህ አንተ። እኮ አሁን ባለትዳር ሰው ነው፣ በቃ ባለትዳር ሰው እስከሆንክ ድረስ ራስን ማስከበር ያለበት አንተ፣ ምስትክ ማስከበር ያለበት አንተ። አሁን እኮ ሩታ ጥፋት ምንም ነገር አልታየኝም። የአብርሽ ጥፋት ነው እኮ ሩታ አሁን በአንተ ምክንያት ነው በቃ የአንተ ጥፋትም፣ ሩታ የአንተ የምታደርግ ሩታ፣ አንተ ጋር ምንም ጥፋት የለም። ሁሉም ነገር በቃ በንዴት ነው ማውራት የሚፈልግ ተረጋግቶ ማውራት አይችሉም። ስለዚህ ምንድን ነው ምንድን ነው ብሎ ይገባል እንደ በጣም ነው የሚደብረው። እውነት ለመናገር አቤላ ግን እናመሰግናለን፣ አንተ ካርታ ጎን ስለወክልን ማለት ነው። ስለዚህ አቤላ ትክክል ነው። ስለዚህ አንተ ባለትዳር ሆና እንደዚህ መሆን የለበትም ብዬ አስባለሁ። አልሽ ግን በጣም ትልቅ ጥፋት አጥፍታ ከነጽጋ አሁንም ቢሆን ትሄዱ የፈለገችውን ትሁን፣ በቅ ያለፈ አለፈ። በቃል ስለዚህ ምንም ማድረግ አይቻልም። አንተ እኔ ባለትዳር ነኝ ብላ ግልጽ ግልጹ ነገር መናገር ነው እንጂ እኔ እንደዚህ ነው እንደዚህ ነው እንደዚህ ነው አንተም ጠርጥርፋል ቦታ ችግር እንደምትፈጥረው ታውቃለህ አንተም እራሱ ማለት ሳል ነግር ወጥቻለ ስለዚህ እንደምንም አሳምናለሁ ምናምን ብላ ተናግራል ስለዚህ ያንተ ጥፋት ነው ከመጀመሪያ እራስህ ማስከበር ያለበት አንተ ማንም ሰው ከመሬት ተነሶ እዚህ ጋር ብሽ እዚህ ጋር ብሽ አንተ እራስህ የምባል ነገር የለም እንዴ በጣም ከባድ ነው። እውነት ለመናገር በዚህ ሰዓት እስኪ ሩታ ምን ላይ ትሆናለች ብላ አስባትልሽ። ስለዚህ ኔንጃ ላይ ቀምቻርሽ ፈጣሪ ልቦና ያስክ። ስለዚህ ሩታ ምንም ጥፋት የላትም። ይሄ ሁሉ ያንተ ጥፋት ነው። አንተ ጥፋት ባታደርግ

ትንሽ ሩታ መናደዷን እኔ በጣም አዘንዘነት የሆነን ለመናገር ማለት ነው። በዚህ ሰዓት ሩታን እንዴት አይደለም፣ በሆነ በዚህ ሰዓት ከሷ ጋር ሰው ያስፈልጋታል እንጂ እንዴት ሳይሆን፣ ሰው ያስፈልጋታል ብዬ አስባለሁ። አሮች ግን በጣም ከባድ ሰው ነው። አንተ ከባድ ሰው ነው ብቻ መቼ እንደምትስተካከል አለቅ። ፈጣሪ ይርዳክ ብቻ።